ኢትዮጵያ በተለያዩ የተፈጥሮ ሀብቶች የታደለችና በርካታ የማዕድን ሀብቶች ክምችት ያሉባት ሀገር ናት። ከፍተኛ የማዕድን ሀብቶች ክምችት ካሉባቸው የሀገሪቱ ክፍሎች ደግሞ ሶማሌ ክልል ኦጋዴን አንዱና ተጠቃሹ ነው። በዓመት 111 ሚሊዮን ሊትር ማምረት የሚችለው የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክትም የመጀመሪያ ዙሩ በይፋ ተመርቋል። መንግሥት ለማዕድን ዘርፍ የሰጠውን ከፍተኛ ትኩረት ተከትሎ ጂሲኤል ከተባለ ኩባንያ ጋር በአዲስ መልኩ በመፈራረም እነሆ የፍለጋ ጥናቱን ከጀመር ከ85 ዓመታት በኋላ የነዳጅ ጉድጓድ ቁፋሮችን ከጀመርን ደግሞ ከ53 ዓመታት በኋላ በአንድ ዓመት ከሁለት ወራት ፈጣን ግንባታ የመጀመሪያውን ምዕራፍ የኦጋዴን ጋዝ ልማት ለሀገራችን ገበያ ለማቅረብ በቅተናል። ላለፉት አራት አስርት ዓመታት የግጭት ሰለባ ቦታና በእጅጉ ሰላምና ልማት የተነፈገው ኦጋዴን ዛሬ ላይ መንግሥት ለሰላምና ለልማት በሰጠው ትኩረት በርካታ ሜጋ ፕሮጀክቶች እየተገነቡ ናቸው። ከሀገር ፍጆታ ተርፎ ወደ ውጭ ኤክስፖርት የሚደረግ ከፍተኛ የሀብት አቅም ያለው አካባቢ ረዘም ላሉ ዓመታት የግጭትና የአለመረጋጋት ቀጠና ሆኖ የቆየ ሲሆን ባለፉት ዓመታት ከፍተኛ ለውጥ በማምጣት ኢትዮጵያ በራሷ የነዳጅ ምርት ተሽከርካሪን አንቀሳቅሳለችና ይህ የረጅም ጊዜ ምኞታችን እውን ሆኗልና፣ እንኳን ደስ ያላችሁ። በዚህ የድል ብስራት ላይ ተቁሞ የሌሎች ሜጋ ፕሮጀክቶች የመሰረተ ድንጋይ ተቀምጠዋል። አንደኛው የጎዴ ነዳጅ ማጣሪያ ፋብሪካ ግንባታ ሲሆን ግንባታው ሲጠናቀቅ የኢትዮጵያን ናፍጣና የቤንዝል ፍላጎት ከመሸፈን አልፎ ለበርካታ ዜጎች የስራ እድልን የሚፈጥር አቅም አለው። በሁለት ምዕራፎች ተከፋፍሎ የሚጠናቀቀው የድፍድፍ ነዳጅ ማጣሪያ ፋብሪካ ሁለቱም ምዕራፎች በሚጠናቀቁ ጊዜ የሀገራችንን የናፍጣና ቤንዚን ፍላጎታችንን ከ80 እስከ 90 በመቶ የሚሸፍን ሲሆን ፕሮጀክቶቹ በተቀመጠው ምዕራፍ መሰረት ከ2 እስከ 4 ዓመታት የሚጠናቀቁ ከካሉብ እስከ ጎዴ የሚዘረጋውን 108 ኪሎ ሜትር ርዝመት ያለውን የነዳጅ ቱቦ በማካተት ከ4 ቢሊዮን ዶላር ወጪ የሚደረግባቸው ከ5000 በላይ ዜጎች የሥራ እድል የሚፈጥሩ ሜጋ ፕሮጀክቶች ናቸው። ሌላኛው የድል ብስራት የሆነው ደግሞ የኢትዮጵያ ኢኮኖሚ የጀርባ አጥንት የሆነው ግብርና ለማሳደግ በእጅጉ የሚጠቅም የማዳበሪያ ማቀነባበሪያ ፋብሪካ ነው። ከዚህ ፕሮጀክት መጠናቀቅ በኋላ የምግብ ዋስትናችንን የምናረጋግጥበት ይሆናል። በዓመት 3 ሚሊዮን ሜትሪክ ቶን የሚያመርተው ይህም ለሀገራችን በአሁኑ ወቅት የሚውለውን ፍጆታ ሶስት እጥፍ የሚያክል ዩሪያ ማዳበሪያ የሚያቀነባብረው ዳንጎቴ ጎዴ ማዳበሪያ ፋብሪካ በከፍተኛ እድገት ላይ ያለው ግብርናችን ሙሉ ለሙሉ በምግብ ራሳችንን እንድንችል ወደማይቀለበስ አስተማማኝ ደረጃ የሚያደርሱ በሁሉም ባለድርሻ አካላት ትብብር እውን የምናደርጋቸው ለኢኮኖሚያችን እድገት ወሳኝ ሚና ያላቸው ናቸው።